ጤና ይስጥልኝ። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ማህሌት ብዙ ለነኝ። አርዕስቶቹን በማስቀደም እጀምራለሁ። የአትክልት ሸኖ ቅቤ ከገበያ ሊታገድ መሆኑ ተገለጸ። ዶሮና ተያያዥ ምርቶች ወደ ሀገር ውስጥ እንዳይገቡ መከልከል እንዳለበት ባለሙያዎች አሳሰቡ። ዜለንስኪ ዩክሬን ያላትን ሰፊ የማዕድን ክምችት ለአሜሪካ እንድትሰጥ የቀረበውን ሀሳብ ውድቅ አደረጉ። በመዘክር ዜናችን ደግሞ አዲስ ዘመን ጋዜጣ የስኳር ዋጋ በኪሎ 5 ሳንቲም ሊጨምር ነው በሚል ርዕስ ያስነበበውን ዜና ይዘናል። አብራችሁን ቆዩ። የአትክልት ሸኖ ቅቤ ከገበያ ሊታገድ ነው። የኢትዮጵያ ምራዊ ንብረት ባለስልጣን የአትክልት ሸኖ ቅቤ ትክክለኛ ሸኖ ቅቤ ባለመሆኑ ከገበያ እንዲታገድ እየተሰራ መሆኑን አስታወቀ። የባለስልጣኑ ዋና ዳይሬክተር ወልዱ ይመስል ለጋዜጣ ፕላስ እንደገለጹት ትክክለኛ ሸኖ ቅቤ የራሱ የሆነ አመራረት ሂደት አለው። ከዚህ አንጻር የአትክልት ሸኖ ቅቤ ትክክለኛ ሸኖ ቅቤ አመራረት የተከተለ ሂደት አይደለም ብለዋል። ትክክል ያልሆነን ምርት ሸኖ ቅቤ ነው ብሎ መሸጥ ወንጀል በመሆኑ የኢትዮጵያ ምራዊ ንብረት ባለስልጣን ምርቱን ከገበያ እንዲወጣ ያደርጋል ብለዋል። ዘገባው የሪፖርተራችን

ዶሮና ተያያዥ ምርቶች ከውጭ ሀገር ወደ ሀገር ውስጥ እንዳይገቡ መከልከል አለበት ሲሉ የዘርፉ ባለሙያዎች አሳሰቡ። ተመድ በከፍተኛ ሁኔታ የተሰራጨ ነው ያለው የወፍ ጉንፋን ወደ ሀገር ውስጥ እንዳይገባ ከውጭ የሚገቡ የዶሮና ተያያዥ ምርቶች ሀገር ውስጥ እንዳይገቡ መከልከል እንዳለበት የእንስሳት ሕክምናና እንክብካቤ ዶክተር ቢኒያም ገብረሃና አሳሰቡ። ዶክተር ቢኒያም ለጋዜጣ ፕላስ እንደገለጹት በተለይ የወፍ ጉንፋን በሽታ ካለባቸው ሀገራት የሚመጡ እንቁላሎችና የእንስሳት ተዋጽኦ ምርቶች ላይ ከፍተኛ ቁጥጥር ያስፈልጋል ብለዋል። ዘገባው የሪፖርተራችን ሳሙኤል ወንደሰን ነው። ፕሬዚዳንት ቮሎዲሚር ዜለንስኪ ሀገራችንን አንሸጥም በማለት ዩክሬን ያላትን ሰፊ ማዕድን ክምችት ለአሜሪካ እንድትሰጥ ዶናልድ ትራምፕ ያቀረቡትን ሀሳብ ውድቅ አድርገዋል። ዩክሬን እጅግ በጣም ብዙ ብዙና ወሳኝ ማዕድኖች አሏት። አብዛኛዎቹ የሚገኙት ግን በሩሲያ ወታደሮች ቁጥጥር ስር ባሉ ቦታዎች ነው። ትራምፕ አሜሪካ በጦርነቱ ለዩክሬን በምትሰጠው ድጋፍ ምትክ ማዕድነቱ ሊሰጧት እንደሚገባም ገልጸዋል። አሁን ወደ መዘክር ዜናችን ወስዳቸዋለሁ። የስኳር ዋጋ በኪሎ 5 ሳንቲም ይጨምራል። የወንጂና የሸዋ ስኳር ለሰራተኞች በሚደረገው ጭማሪና በፋብሪካው እቃዎች ላይ በየጊዜው ዋጋ ውድነት ያስከትለውን ከፍተኛ ወጪ ለመቀነስ በቅርቡ የስኳርን ዋጋ ለመጨመር መታቀዱን የፋብሪካዎቹ የቦርድ ዳይሬክተር አቶ ደገፌ ትናንት አስታወቁ። ፋብሪካዎቹ በሚያደርጉት የዋጋ ለውጥ በአንድ ኩንታል ላይ አምስት ብር ከቀደመው እንደሚጨምር ተገምቷል። ባለፉት ሰባት አመቶች ውስጥ ፋብሪካዎቹ ላይ ወጪዎቹ እየጨመሩ በሄዱም ቅሉ ግን በስኳር ዋጋ ላይ ምንም ለውጥ አለም መደረጉን አቶ ተፈራ ገልጠዋል ሲል አዲስ ዘመን ነሐሴ 6 ቀን 1962 እትሙ ላይ ያስነብበዋል። የዛሬ ዓለም እንዴት ዋለች መረጃዎቻችን እነዚህን ይመስሉ ነበር። መልካም ቆይታ ይሆንላችሁ።